አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የፓንዳቲው ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ብዝት ይበልልን። ፓንዲሽ ሳረ ሰላም በላቸው። እንዴ ነው እንዴ? አረ ዛሬማ በሀፒ ነው። ከስንት ቀን በኋላ ተገናኘን። ማለት ትንሽ ጠፋ ብለናል መሰለኝ። እናንተ ስለምናፍቁን በየቀኑ እኛ መልቀቅ አለብን ብለን እናስባለን ግን ደግሞ ነገሮች አልመቻችሁ ብለውን ነው። እንዴናችሁ ውድ ፋሚሊዎቻችን በያላችሁበት ሰላማችሁ አብዝቶ ይብዛልኝ። በሀገር ውስጥም በዓለም ዳርቻ ለምትገኝ ለምትገኙ ሁሉ ሰላማችሁ አብዝቶ ይብዛ ብያለሁ። ፋሚሊ በመጀመሪያና እና እንደምትያዝ ዚዙንም በአንድ መርፌ አስተካክለነዋል። ሁሉንም ነገር ፊክስ አድርገዋሉኝ አልተስተካከለ። ስለሱ ነገር አረዲያ እናንተ ናቸው አስለምዳቸው አረዲያ። አዎ ያን ሁሉም ቀረ። ስለዚህ ነገር ላናወራ ነው ሲጀመር አሁን ይመጣ ነው አይደል? ቢሆንም አንቺ እኮ በቃ አታውራ፣ በቃ አለቀ። መርፌ ምናምን አትበል እና ዳሌ ሁላ ወጣች። ፋሚሊ ባይሆን የዳሌው ነገር አጋጣሚ ሌላውን ተውት። የባሰ በሽተኛ አድርገውኛል። ብስ ጤነኛ ሆናለች። በደንብ ነው ጤነኛ የሆነችው። በቃ መሳቅ ምናምን ፈን መሆን ቀረ አ እሺ በቃ እሺ። አሁን ወደ ገደለው እንግባ። አሁን ሳቅ ብለሽ ለፋሚሊ እና ዳሌ ምናምን ትላለ። አሁን የሚወራ ነገር ምን እና ፋሚሊዎቻችን ያው ዛሬ የመጣ ነው፣ እንትኑ አብረ ነበረ ነው። በቃ ያመጣኝ ዴቭ ጋር ነበርኩኝ መጣን የፈጠነ ነው የመጣ ነው ያለ ነው ሁላ ቲና ሰፈር ላይ ነው፣ እና ቤቷ እዛ ጋር ነው። እና መሰለ ሊሆን ሰዓትም ስለደረሰ ለዛም ሊሆን ይችላል። የኔ ሚስትኮ መልካም እኮ ናት። አዋ ቲኑ መልካም ነው የምር። ለማስፈጠር እሷ ምንም ነገር አታንስም። እስኪ ምን እንደሆነ አናቅም፣ ሁለታችንም ብቻ። ለኔም ሰርፕራይዝ ሊሆን ይችላል። እሷ ሁሌ ሰርፕራይዝ እናደርገች ነው የጠራችው ሁለታችንን ብዬሽ እኮ ነው። ገርሞኛልኝ ከሆነ አንቺ ብኖር ምን ችግር አለው? አንቺ እያየሽ እኔ ሰርፕራይዝ ልታደርገኝ? አይ እንግዲህ እዛው ተገናኙ፣ እኔም መሀል አታስገቡኝ ብቻ። ፋሚሊት ተፈልጋችኋል ተብዬ መጥቻለሁ። ይና እየመጣች ነው። ምን ይሁን ምን ይሁን እያለች ነው። አዎ አትልሽ፣ መጣችልሽ። እህ እያለች መጣችልሽ። ፊቷ ግን ደህና ነው። ሰርፕራይዝ ልታረገኝ ነው። ኧረ ይሄ የምን ሰርፕራይዝ የምታስፈጥረኝም። እኔ ሰርፕራይዝ ልታረገኝ ነው። ኧረ እባክህ ቴኑ እንደዚህ ናት ሁሌ። እኮ ፊቷ እንደዚህ እኮ ነው ሰዓት ነው ምንና ነው? እኔ ነኝ ያልኳችሁ ስምንት ሰዓት ላይ። አሁን መምጣት ማለት ምን ማለት ነው? ወይ ለዛ ነው እንዳይኮረፍሽም። አይደለም ብንዘገይ፣ ምን ችግር አለው? ምን እሷ ጋር ነበር ነው ዘገይ። ምን ችግር አለው እኮ ለምን ሰላም አትልም አንተ? እኔ ቀጥሬህ ነው ብዘገይ፣ ምን ችግር አለው? ምናምን ምን ችግር አለው ዛሬ አዲስ ነው እንዴ? እኔ ከሆነ ጊዜ በኋላ ልክ አይደለም። በጣም ተቀይራል። ምናምን ምናምን ምንድን ነው ማለት ምን ምን ሌላ ማለት። ስለዚህ ነው ዛሬ ሰፈር ድረስ የጠራሁት። ማለት ማለት እንደ ተለመደው በጎረምሳ ልታስደብድብኝ ነው ወይ አልገባኝ። የሚችል ልጅ ማለት ትችል ልጅ የምባል ሰው ነኝ። አንቺ እንዴ? ትሳለ እኮ ዚዙ ነው እቺ ልጅ አልፈልግም። ገባሽ እኮ፣ ከዚህ በኋላ እቺ ልጅ ከዚህ በኋላ እንደዛ እንዳታያት፣ እየሰማሽ ነው። ወይ ሰርፕራይዝ! እኛ ደግሞ ደሞ ሰርፕራይዝ ልታረጊን በነገር፣ እዚህ እኔን በነገር እያቃጠላችሁ ከኔ ሰርፕራይዝ ተቀበላችሁ፣ በነገር እያቃጠላችሁ እኛ ነገር አላቀራቀርም። አሁን የመጣ ነው፣ እኛ ሰርፕራይዝ ልታደርገን ነው። ምንድነው ደግሞ? ዛሬ ደስተኛ ሆነ ነበር የዋል ነው እኮ። አይ በጣም ደስተኛ ሆናችሁ አቀረባችሁ ሲሉ ነው፣ በሚገርም ሁኔታ ነው አዎ ደን ግን፣ እናንተ እያላችሁ ደህንነቴ ከዚህ በኋላ ያጠራጥራል። አንቺ ሲጀመር ሰፈርሽ ላይ እንደዚህ ጠርተሽ ማን ስለሆንሽ ነው እንደዚህን? አንቺ ምናምን ነው ማንነቴን አሳምረህ ታውቃለህ። ጭራሽ እሷን ስላየ ዛሬ ገና ማን ስለሆንሽ ነው? ከዚህ በኋላ አልፈልግም

ምን ሂድበት ደግምዳስኝ እዚያው ቁመሽ አናግረኝ። አንቺ ደግሞ አልገባኝም። እኔን እንደምን አይተሽኝ ነው እንትና ሲጀመር አንች ከመጣሽ በኋላ ይሄ ልጅ ልክ አይደለም፣ ባህሪው ተቀይሯል። ኢቭን እንኳን ስልክ ሰው አደረኩ። በስንት ሰዓት ደሞ የሆነው አንቺ ከመጣሽ በኋላ። እኔ ከእኔ ጋር ምን አገናኘሁ? ልጅ እሱ ማለት እኮ ላይክ ጋር መዋል ትቷል። ስደውልለት ያነሳም፣ የት እንዳለ አላቅም ምን ያድርግ ምን ያድርግ። ማውቀው ነገር የለም። ምንድነው ይሄ ሁሉ ደግሞ አንቺ ከመጣሽ በኋላ? እኔ ያው ዴቫ ጋር እንደምሆን ታውቂያለሽ አይደል? እሱ ደግሞ ዴቫ ጓደኛ ነኝ የኔም ጓደኛ ሆኖ አዛ ነው የነበረበት ሁኔታ። ብሬው ስለነበርኩኝ ያ ነገር አቀራርቦ ሊሆን ይችላል። እሱ ነገር ደግሞ አንቺ እንደመጥፎ ማየት የለም። ማንም ሰው ሊመጣ ይችላል። ለምንድነው እንደ ቦታው ያዘ ነገር? እስኪ እ የምን ቦታ ነው አንቺን በስራ ታክብሬ ነገር እሺ፣ አታቆም እንዴት እንደዛ ታስቢኛለሽ? እኔ እንዴ ለኔ ኮ ጊዜ የሚባል ሰጥቶኛል አቀመ እንዴ እሱን እንግዲህ እራሳችሁ ተነጋገሩ። እኔ ከመጣው መሆን የለበትም ይሄ ነገር። የት ነህ ስለው ዚዙ ጋ ነኝ፣ የሆነ ነገር ስለው ዚዙ ነው ዚዙ ነው። እህ ምንድነው ይሄ ነገር ንገረኝ። አይችልም። ምን ማለት ነው ማለት ነው ምን ማለት ማለት ምን ማለት ነው? እና የፈለገ ነገር ቢሆን አንቺ በመጥፎ ነገር ነው ማየት ያለብሽ? እንዴ እኔ እንዴት እንደዚህ ተጋሚች ያል ጭራሽ ደግሞ ይቺ ምናምን ነገር የምባላ እንዳስብ ያደረገኝ ደግሞ የሁለታችሁ ግንኙነትና የምትሆኑት ሁኔታ ነው። እንኳን እኔ ኖርማል የውጭ ሰውን ባያችሁ እንደዚህ ነው ላስብ የምችለው። እኔ ምን ላድርጋችሁ? እኔ በእርግጥ አታውቂኝም፣ ግን ስለ እኔ ሌባ የምጠይቅ ሊነግርሽ ይችላል፣ የሆነ ሰው ከቀረውስናንተነው ያናገር ካለውደገደለው ምንድን ነው የጠራሽን? ለምንድን ነው የጠራሽን? ለምንድን ነው የጠራሽን? ማለት እኔንም ትፈለጊያለሽ ብለሽኝ ስለሆነ ነው አክብሬሽ ነው የመጣውት። ለሌላ ነገር አልመሰለኝ። እኔ እንደውም የሆነ ሌላ ነገር ነበር ያሰብኩት ሌላ አሁን ለሳይ ጨርቼ መናገር ስላለብኝ በቃ ልካቹ ማወቅ ስላለባችሁ መናገር ስላለብኝ እኮ ከዚህ በኋላ ሰማሽኝ፣ እኔ ጋር የሚመጣውን ሰው ቺስ ምናምን፣ ሂጅ ምናምን፣ ይሄ ማነሽ ምናምን ብለሽ እንድትናገሪ አልፈለግኩም። አንተን እንደዚህ እያወሯኛለ እኔ ነኝ ፓንዳ ነኝ። እንደዚህ እያወሯሽ አሉ ከና አንቺን ሰፈሪ ከሆነ ገደል መግባት ይችላል። ማንንም መጥራት ትችላለች። ገባሻ ተረጋጉ። እንደ

አንድ ላለብት ግንባር

ራሳችን እኔ ነው። የት ነው የማቅሽ የት ነው የማቅሽ ስጀምር

ማውራት አቅቶኛል። አሚ እንደምታዩት ፕራንክ አርጌያቸው በአርቲፊሻል ሽጉጥ ተሳክቶልኛል። እንደምታዩችው ስኳር ደም ግፊት ሳይዛቸው አይቀርም። እስኪ ሆኖ እንዲኑ ደህና ናቸው።

ሲዙ ሽጉጥ እኮ ነው ያዘችው። ታዲያ ምን መሰለሽ? ዞር በሉልኝ